እቀፈኝ። ነው ልሂድ፣ በቃ ተናፍቀኛለ አይሆንም። ለምን አትሰሚኝም? ነገር ወቂ አልፈለግም። ስደውል፣ የእውነት ዛሬ ማለት ነው፣ ማን ነው በብሩክና በሀይሚ መለያየት የመጨረሻ ቪዲዮ የተሰማው እና ልቦ የተሰበረ ረ ብዙ ሰን ኮሜንት እራሱ በጣም ነው ቅስማቸው የተሰበረው ማለት ነው። አንደኛ በጣም ዛሬ የእውነት ልብ የሚነካ ንግግር ነው የተናገረችው ሀይሚ ማለት ነው። እና ብሩክም ሰሞኑን ከዛ ካለበት ሙድ ወጥቶ ዛሬ ላይ እርግጥ ብሎ በመናገሩ በጣም ደስ ብሎኛል ማለት ነው። እና በቃ እየተዋደዱ እየተፋቀሩ በቃ ትንሿ ነገር ምን ያህል ነገር ዋጋ እንደምታስከፍል ዛሬ ላይ ተማሩ ማለት ነው። እና በጣም በሚያዝንና ደብ በሚሰብር ሁኔታ ሀይሚና ብሩክ ብሩክ እየከፋው ነው የለቀቃት ራሱ ማለት ነው። እና በጣም በጣም ያሳዝናል። ሰላም፣ ሰላም ውድ የማርታ ኢትዮ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ክብር ይስፋ ለመድኃኔዓለም ማለት ነው እና ሀይሚሻዬ ድምቀቷ፣ የጋሺ ልጅ የኔ ናት፣ የኔ አስተዋይ፣ የኔ ጨረቃ፣ ምን ልበልሽ? አንቺ እኮ ትለያለሽ። በምክንያት የምንወድሽ የሆነ ገጥምልሽ ማለት ነው እና በመጀመሪያ አንዳንድ ጊዜ አያቸኋለ ሰው በመሀላቸው እየገባ ሲኖር፣ አሁን ለምሳሌ ዛሬ ሚፍታም የለም ቅዱስም የለም የብሩክ ፍቅረኛም የለችም እና ዛሬ ላይ በጣም ደስ ይላል። ሲነጋገሩ የነበረበት ሞመንት በጣም ደስ ይላል ማለት ነው። አንደኛ የሆነ ሰው በመሀላቸው ሲመጣ አንተም ታው አንተም ሰው ሲባባሉ እልህ ነው ያለባቸው እነዚህ ልጆች እንጂ የእውነት ብሩክና ሀይሚ አይጠላሉ ማለት ነው። በቃ ኢቨን ስታወራ እንደነበረው ቪዲዮችንን ሁሉ አያለው፣ ግን ያን ሁሉ ያደረግኩትን ነገር ሳይ ለራሴ አፈርኩ አፈርኩ። በቃ በጣም ለካ ይደብራል እንደዛ የተጨቃጨት ነው ምንም ቢሆን ከፋውን ለማ ብዙ ነገሮችን አብረን አሳልፈናል። ደስ የሚል ጊዜዎችን አብረን አሳልፈናል። ግን ያን ቪዲዮ ደግሞ ማጥፋት አልችለው የካሜራ ማንልፋትና ዋጋ ያለ እሱ ፍቃድ ማጥፋት አልችልም ብላ በጣም በሚጸጽት ሁኔታ ነው ዛሬ የተናገረችው ማለት ነው። እና ያው ኦልሬዲ ሀይሚ አሁንም ሀይሚና ብሩክ ለየብቻ ብሩክ ሀይሚ ዛሬ መጨረሻ ቻው የመጨረሻ ጊዜ አቅፌ ልሳም ልለያየቅ ስለሆነ ምናም ብላ በፈቃደኝነት ነው። ቅፋ አርግተው እጆቹን ስማ ምናም የተለያዩት ማለት ነው። ኤኒዌይስ ከዛ በፊት የተናገረቻቸው ነገሮች በጣም ደሳስ የሚሉ ነገር ነው። ያው በዚህ ፕራንክ ማለት ያው መጀመሪያ ብሩክ ነው እንትን ይዞ የመጣው። ሶሲን እና ብሩክ አንደኛ የጀመሩት ነገር ነው። አሁንም ሱ ብሩክ በጣም ቀላል ነገር ነው። በቃ ቀላሏን ነገር ነው ትልቅ ያደርገናል። ይሄ ሁላችንም አንዳንድ ጊዜ የምንረዳበት መንገድ፣ የምናስባበት መንገድ በጣም የተለያየ አይነት ነው። አሁን ለምሳሌ ብሩኬ የሚያስበውን ሀይሚ የምታስባቸው አስተሳሰቦች በጣም ይለያያሉ ማለት ነው። ኔጌቲቭ ነው እና አንተ የተረዳህበት መንገድ ብሩኬ በጣም በቀላል ነገር አርገተህ ሊሆን ይችላል። ሀይሚ የተረዳችበት መንገድ በቃ ይለያያል። አዘርዋይስ ዋናው ነገር እናንተ ዛሬ ላይ አሁን ለምሳሌ ዛሬ ያወራችሁበት መንገድ በጣም ደስ ይላል። ነገ ነገ ተስፋ አላችሁ ለነገ፣ ነገ አንድ ላይ ሆናችሁ እንደምትመጡ እርግጠኛ ነኝ። ይህ እውነት እርግጠኛ ነኝ። ለምን ባትዋደዱ ነበረ የምናደደው፣ ባትፋቀሩ ነበረ የምናደደው። እናንተ ግን እየተዋደዳችሁ እየተግባባችሁ ነው። እልህ ነው ያለመሸነፍ ነው ውስጣችሁ ያለው ማለት ነው። እና አብሶ አለች ቡታጅራ ሆነን ያሳለፍነውን ነገር ሳይ በቃ በሀሳቤ ይመጣብኛል። ሪል አሁን በቃ አሁን የጥፋተኝነት ስሜት ነው። እና ያው ዛሬ ላይ ብሩክ ራሱ ሰክኖ በጣም በእርግጥ ሆኖታ ነው። ለምን በፕራንክ ፕራንክ በሚሰራ ሰሀል ላይ ያኛው መጀመሪያ ፕራንክ ብሩክ ታቃላሽ፣ ብሩክ በጣም ተተርቧል። ያው ሀይሚን የሚደግፋት ሰዎች ነበሩ፣ በያ ብቻው ብሩክን የሚደግፋቸው ሰዎች ነበሩ። እና በዛ መሀል እያንዳንዳችን ሳይድ ይዘን ነበር ብዙዎቻችን ግን ካይሚጎን ነበር የቆም ነው አንድ እንደሴት ነው እኔ ደግሞ ጥፋት ምንም አላጠፋችም ሁለተኛ ደግሞ ብሩክ ነው መጀመሪያ ፍቅረኛ የሚያመጣው ሪሉን ስንናገር ማለት ነው ሁለተኛ ነው ሀይሚ የመጠችው እኔም ከሚ ጋር ሆኜ ነው ይዤ ስመጣ ዛሬ ላይ ግን አንጀቴን በላኝ አልቻልኩም ለምን እኔ ሰሞኑን ብሩክ የሚያሳየውን ንቀት የሚያደርገውን ግብ እንትን ነገር ነበር እየደበረኝ የነበረው ማለት ግን ዛሬ ላይ ደግሞ ተረጋግተው ከሁሉም ነገር እንትን ሲለው ሲያወሩ አሳዘነኝ። አብሶ በጣም በዛ ቪዲዮ ብዙ ነገር ሲወራ ነበረ። እናቱ ስትሰደብ ነበረ። እናቱ ደግሞ በጣም ስስ ጎኑ ነች፣ የብሩክ ማለት ነው። እና እናቱ ያላባትን ያሳደገችው። እኔ እናቴን በእናቴ የምሸማቀቅ መስሏችሁ ከሆናችሁ ተሳስታችኋል። የብስት በሩትኝ ያላችሁ እንድኖርላት እንድበራታ ነው የምታደርጉኝ ብሎ ተናግሯል ማለት ነው። እና በጣም ብዙ ተሰድቧል። እውነት ነው። ሀይሚን ብዙ ተብላለች፣ እውነት ነው። ሀይሚ ደግሞ ከምንም በላይ ታውቃላችሁ የእውነት ነው። እኔ በሀይሚ በኩል ላይ ምንም ጥፋት የለም፣ እውነት እንደምላቸው ማለት ነው። ልደቷ ላይ ደግሞ በጣም ብሩክን ታበቀው ነበር። የበለጠ ደግሞ ያና ልደት ልደቷ ላይ አምና አስባችሁታል? አምና ከእሱ ጋር አክብራ ከሱ ጋር ስጦታ ሰጥቷት ጊፍት ሰጥቷት፣ ዛሬ ላይ ደግሞ አጠገቧ ሳይኖር ሲቀር የሚደብራት ስሜት አስባችሁታል አይደለ? ያ ነገር በጣም ከባድ ነው ማለት ነው እና በዛ ሁኔታ ነው መረዳት ያለባችሁ ማለት ነው። እና አንዳንድ ሰዎች ይረዳሉ። እና ልደቷ ደግሞ ለእሷ በጣም ብዙ መልክት ያለው ነገር ነው። ልደት ማለት ለእሷ ትልቅ ነገር ነው ማለት ነው። ያ ነገር ነው። ግን እግዚአብሔር ይመስገን ሁሉም ነገር አልፎ ዛሬ ላይ በእርጋታ በሰከነ ንግግር ነው ሲያወሩ የነበረው ማለት ነው። ኢቨን ከአሁን ስልክም ቢደውልልኝም አላነሳም የማንንም ስልክ አብሶ የሚፍታ ብዙ ነገር ለዚህ ነገር ለፍቷላል እና በቃ እንዴት ሂጂ ልሻለሁ፣ እንዴት ቻው ልሻለሁ ምናምን ብሏት ነው ብሩክ ራሱ ሲያለቃቅስ የነበረው ማለት ነውና፣ የእውነት እኔ አንቸቴን በሉኝ፣ አንቸቴን በሉኝ። ለምን በዚህ ያህል እየተዋደዳችሁ መሸነፍ ከበዳችሁ? እስቲ አሁን ይሄ ዛሬ ዛሬ የምታወሩበትን ነገር እስቲ ነገን ፍጠሩት። በቃ እንዲህ እርግት ብላችሁ ስታውሩ እኮ ነው የምታምሩት። እናንተ በቃ ሲመጣ ቀፈኝ ሳሜ ቀደስ ደስ ሲሉ በቃ ይኔናት። የእውነት በጣም ነው የምታምሩት እኮ በጣም ነው የምትዋደዱት። በቃ ሁሉ ነገራችሁ አብሯችሁ ነው የሚሄደው። ብሩክና ሀይሜ ልጅነት ነው ያለባችሁ እ ተረጋጉ እና ሁሉን ነገር አስቡበት እና ለእንትን ለመወሰን አስቡ። ሀይሚም ደግሞ ብሩኬን ስሚ አዳምጩ ስ እኔን ስሚ የሚልሽን ነገር አዳምጩ አዳምጩ። እና ለአንድና ለመጨረሻ እድል ብትሰጣጡ እና አንድ ላይ ብትመጡ አንድ ላይ ብትሆኑ፣ እኛም እናንተ ስትኖሩ ነው አንድ ላይ በጣም ደስ የሚለን በቃ እናንተ አንድ ላይ ሆናችሁ ብራንክ ስትሰሩ፣ ስትስቁ፣ ቀልዳችሁ፣ ጠዋታችሁ፣ ያለፊያችሁ ኩርፊያችሁ ኤቭሪቲንግ፣ በቃ ምን ብዬ ልንገራችሁ። እና እናንተ በጣም የምትለዩ ሰዎች ናችሁ። እና ዛሬ ላይ ደግሞ አንጀቴን በላኝ ማለት ነው ማየታች ማለፍ አቃተኝ ከበደኝ። እና ብሩክ ሁሉ አስለቀሰው የሀይሚ ንግግር ሀይሚ ሁሉ አለቀሰች። ከስንት ጊዜ በኋላ ነው ይህን ስሜት ራሱ ያየ ነው ቢ በቃ ብሩክና ሀይሚ እንዲተቃቅፈው እንኳን እንዲተቃቅፈው ምናምን ሆኖ አንድ ላይ ማየት ከጀመርኩ በጣም ቆይቻል እና ምን ብዬ እንደምላቸው አላቅም። ብቻ እግዚአብሔር ይመስገን ዛሬም ጥሩ ነገር አይተናል፣ ጥሩ ነገሮችን እንትን ብለናል ማለት ነው እና ምን እንደምላቸው አላቅም ተመልካቾች። እና የእውነት እኔ በጣም ደስ ብሎኛል በዚህ ሁኔታ ስላየዋቸው ማለት ነው እና በተቻላችሁ አቅም ነገሮችን ለእንትን ለማለት ሞክሩ፣ ለመፍጠር ለመረጋጋት ሞክሩ። እስቲ መሸነፍን ልመዱ፣ መተውን ልመዱ፣ ማለፍን ልመዱ። እልህ አይፍጠርባችሁ። ለሌላ ሰው እድል አትስጡ፣ ለሴጣን እድል አትስጡ። እናንተ ገና ታዳጊዎች ናችሁ። ወደፊት በጣም ብዙ ነገሮችን ብዙ መልካም መልካም ነገሮችን እንትን ይላል ይጠብቃችኋል።